ሰላም እንደምናረፈዳችሁ ውድ የኢትዮጵያን ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። በቀጣዩ ምርጫ በፋይዳ የዲጂታል መታወቂያ የታገዘ የመራጮች ምዝገባ እናደርጋለን ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ምርጫ ቦርድ ዛሬ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ ጋዜጣ መግለጫ ጋዜጣዊ መግለጫ በሰጠበት ወቅት እንደገለጸው፣ በቀጣዩ ምርጫ ኢትዮጵያ የዲጂታል መታወቂያን በተግባር ላይ ለማዋል መታቀድን አንስተዋል። የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በዛሬው ዕለት በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተወያያዥ ጉዳዮች ላይ መግለጫ በሰጡበት ወቅት እንደተናገሩት የመራጮች ምዝገባ በከፊል እንዲሁም የእጩዎች ምዝገባ ሙሉ በሙሉ በዲጂታል መታወቂያ እንደሚከናወን ተናግረዋል። ኃላፊዋ ከዚህ ቀደም በምርጫ ክልል ደረጃ የሚሰጠውን የእጩዎች ምዝገባ ተቀይሮ ሙሉ በሙሉ እጩዎች ካሉበት ሆኖ ራሳቸው የሚመዘገቡበት ስርዓት መዘጋጀቱን ገልጸዋል። ይህም የወጣ የነበረውን ከፍተኛ ወጪ ለማስቀረት ይጠቅመናል ሲሉ ተናግረዋል። ከዚህ በተጨማሪም የምርጫ ቦርድ አስፈጻሚዎችን በተመሳሳይ መልኩ ኦንላይን ላይ መመዝገብ የሚችሉ እና በኦንላይን ፈተና ወስደው ስራ ላይ መግባት የሚያስችላቸው አሰራርም እየተሰራ መሆኑን ሰብሳቢዋ ተናግረዋል። አያይዘውም ፓርቲዎች አባሎቻቸውን የሚያስመዘግቡበት ሶፍትዌር በማዘጋጀት ላይ ነን ሲሉ የተናገሩት ወይዘሮ ሜላት ወርቅ ቦርዱ በሰጠው መግለጫ በሚቀጥለው ምርጫ ላይ በስፋት የቴክኖሎጂ ውጤቶችን እንደሚጠቀምም አመላክተዋል። ሳውዲ አረቢያ ኢትዮጵያን ጨምሮ በአስራ አራት ሀገራት ላይ የቪዛ እገዳ ጣለች። ሳውዲ አረቢያ በድምሩ አስራ አራት ሀገሮች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን ገልጻለች። ከእነዚህ ሀገራት መካከል የኢትዮጵያን ጨምሮ ሰባት አፍሪካ ሀገራት ይገኙበታል ተብሏል። ይህ የቪዛ እገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻዎችን እና በመጠባበቅ ላይ ያሉትንም የሚመለከት ነው ተብሏል። በእገዳው ሰለባ ሆኗል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብፅ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከነዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን እና ባንግላዴሽ የተለያዩ ዓለም ሀገራት ተካተውበታል። እነዚህ ሀገራት ከሳዑዲ አረቢያ ከፍተኛ የሰው ኃይል ፍልሰት እና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ የኢኮኖሚ ጫና ሊያስከትል እንደሚችልም ተዘግቧል። የብሎክ ቪዛ የሳዑዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው።